ፖለቲካዊ ሳይሆን ሃይማኖታዊ ነው ኢራን የዓለም ስጋት የሆነችበት ምክንያት ፖለቲካዊ ሳይሆን ሃይማኖታዊ ነው እናንተ ግን ትጥፋ እያላችሁ ነው የተባበሩት መንግስታት ድርጅት ነው አለምን የሚገዛው እስራኤል የምትባል ሀገር አለች ብሏል እናንተ ግን ትጥፋ እያላችሁ ነው ብንዋጋ ራሱ ደስ ይለኛል የኢትዮጵያ መንግስት እንደውም ፈቅዶልን ሄደን ለፍልስጤን ጎን ሆነን ብንዋጋ ራሱ ደስ ይለኛል በትክክል የተገነዘባችሁ አይመስለኝም የእስራኤልን እና የኢራንን ጦርነት የሃይማኖት ጦርነት አድርጋችሁ የምትወስዱ ሰዎች የዓለምን የፖለቲካ የኃይል አሰላለፍ እንዴት እንደሚመራ በትክክል የተገነዘባችሁ አይመስለኝም። መካከለኛው ምስራቅ ግን ምንድን ነው ምንድን ነው እየተከሰተ ያለው? በአንድ ወቅት ግሎባል ኒውስ ባሴም ዩሲፍ ኮሜዲያን ባሴም ዩሲፍ ግብጻዊ አሜሪካዊውን ባሴም ዩሲፍን ንግግር በመገናኛ ብዙው ወይም በዜና አውታሩ ለጥፎት ነበር። ስለ እስራኤልና ስለ ፍልስጤም በወቅቱ ከፍልስጤምና ከሊባኖስ ጋር በተያያዘ ግጭት ውስጥ ስለነበረች እስራኤል ከሀማስ ጋርና ከሂዝቦላ ጋር ያንን በተመለከተ ነበረ ይህ ኮሜዲያን ግብጻዊ አሜሪካዊ ኮሜዲያን አስተያየቱን የሰጠው ማለት ነው። አስተያየቱ ምን ይላል? እስራኤል ትላንትና በፍልስጤምን ዛሬ ሊባኖስን፣ ነገ ደግሞ መካከለኛው ምስራቅን፣ ከዛ በኋላ ደግሞ መላው ዓለም ጠፍቶ እሷ ብቻ ሰላም እንድትሆን ነው የምትፈልገው የሚል አስተያየትን ሰጥቶ ነበር። እውን እስራኤል እንዲ ነው ወይ የምትፈልገው የሚለውን ሀሳብ አብረን የምናየው ይሆናል። ሰላም ጤና ይስጥልኝ፣ የሀሌታ ቲቪ አድማጭ ተመልካቾች! ይህ መካከለኛው ምስራቅና ዓለም አቀፋዊ ኩነቶችን የምንዳስስበት በወፍ በረር የምንገርፍበት ፕሮግራማችን ነው። ለፕሮግራሙ ፍጹም ሙሉ ጌታ ነኝ። አብራችሁን ቆዩ። ብዙዎች ስለ መካከለኛው ምስራቅ ያወራሉ። ብዙዎች በጽሁፋቸው፣ ብዙዎች በድራማቸው በስነ ጽሁፋቸው ውስጥ መካከለኛው ምስራቅን ይጠቅሳሉ። አንዳንዶች በዘፈናቸው ውስጥ ለኢየሩሳሌም ያላቸውን ትዝብት ይናገራሉ። አንዳንዶች ደግሞ ቁጭታቸውን። አንዳንዶች ደግሞ በመካከለኛው ምስራቅ ውስጥ የሚገኙ ሀገራት እስራኤልን ጨምሮ፣ ሌሎች አረብ ሀገራትን እነ ፍልስጤም ወይም እስራኤል ህልው ከሆና ከመምጣቷ በፊት ያሉት ቦታዎች እነ የፍልስጤምን ግዛት ጨምሮ፣ ሌሎች እነ ኢራን፣ እነ ኢራቅ፣ እነ ሶሪያ እነ ሳውዲ አረቢያ የገልፍ ኦፍ ኤደን የሚባለው አካባቢን ጨምሮ ነው መካከለኛው ምስራቅ የሚል ሀሳብ የሚሰነዝሩ ሰዎች አሉ። ደግሞ ያጠቡትና መካከለኛው ምስራቅ ማለት በጋዛ ሰርጥን ጨምሮ ወይም በፊላዴልፊያ ኮሪደር የሚባለው በግብፅና በእስራኤል መካከል ያለውን ጨምሮ ግብፅን ራሷን ጨምሮ ወደ ምስራቅ ዮርዳኖስ ወደ ሰሜን ደግሞ ሊባኖስን ምክንያት ወይም መንስያ አድርገው እነ ይሄ ነው መካከለኛው ምስራቅ የሚለውን ጽንሰ ሀሳብ ይሰነዝራሉ። መካከለኛው ምስራቅ ግን ምንድን ነው? ምንድን ነው እየተከሰተ ያለው? በተለይ ከእስራኤልና ሐማስ ከእስራኤልና ሂዝቦላ አሁን ደግሞ ከእስራኤልና ከኢራን ግጭት ጋር ተያይዞ ብዙ የሚነሱ ሀሳቦች አሉ። በምዕራባዊ ዓለም የራሱ የሆነ ርዕዮተ ዓለም የሚከተሉ ምዕራባውያን ሚዲያ የሚሰነዝሩት ሀሳብ አለ። በምስራቁ ደግሞ ራሱን የቻለ ምስራቃዊያን ደግሞ በሚከተሉት ርዕዮተ ዓለም ልክ የሚሰነዝሩት ደግሞ ሀሳብ አለ። ወደ እኛ አካባቢ ደግሞ ወደ ቀይ ባህርና ኤደን ባህረ ሰላጤ አካባቢ ስንመጣ ደግሞ ሀገራችን ኢትዮጵያን ጨምሮ መካከለኛው ምስራቅን የሚያዩበት የራሱ እይታ አለ። በተለይ በሀገራችን ከቅርብ ጊዜያት ወዲህ በማህበራዊ ሚዲያ ውስጥ ፍትጊያዎች አሉ፣ መጓተቶች አሉ። በተለይ በእስራኤልና በፍልስጤም መካከል፣ በእስራኤልና በኢራን መካከል ኢራንን የሚደቅፉ እስራኤልን እያጥላሉ የእስራኤልን ህልውና እየካዱ ሲደግፉ ይታያሉ። እስራኤልን የሚደግፉ ደግሞ ሌሎቹ በዛ ዙሪያ ያሉትን አረብ ሀገራትን እያጥላሉ እየነቀፉ ይደግፋሉ። ግን ኢትዮጵያ እንደ ኢትዮጵያውያን ወይም ኢትዮጵያውያን እንደ ኢትዮጵያ ማንን ነው መደገፍ ያለባቸው የሚለውን ነገር አብረን የምናይ ይሆናል ማለት ነው። ከዛ በፊት ግን በውይይታችን ውስጥ ወይም በቆይታችን ውስጥ የምናያቸው ቁልፍ ሀሳቦች አሉ። አንደኛው በእስራኤል በኩል የምናነሳው የእስራኤልን ምስረታ ተከትሎ ከትራምፕ መምጣት ጋር የመጀመሪያው የትራምፕ ምርጫ ጋር በተያያዘ የምናነሳቸው ኤፓክን ወይም የአይሁዳውያን ጉልበታሙ ፈርጣሞ የአይሁዳውያን ማህበርን ተከትሎ የምናነሳቸው ሀሳቦች አሉ። በዚህ በኩል ደግሞ በፍልስጤም ወይም በአረብ ሀገራት ደግሞ ያሉ ሀሳቦች ምንድን ነው? ኢራንስ ምንድነው አሁን እየሰራች የነበረችው እየሰራች ያለችው ምንድነው? ወደፊትስ ምንድነው ልትሰራ የምትችለውን የሚለውን ነገር በደንብ በምና ይሆናል። በዚህ ውስጥ የምናነሳቸው ሀሳቦች አንደኛው አክሲስ ኦፍ ሬዚስታንስ የሚባለው በእነ ጆርጅ ደብልዩ ቡሽ ጊዜ አክሲስ ኦፍ ኤቪል ለሚለው መልስ ምት የተሰጠ ስያሜ ነው። በተለይ ኢራን አክሲስ ኦፍ ሬዚስታንት ማለት የመከላከያ ዘንግ ብላ የሰየመችው ማለት ነው። ይሄም በተለያዩ በዙሪያው ባሉ ሀገራት ላይ ያቋቋሞቻቸው ወታደራዊ ቡድኖች ናቸው ማለት ነው። እነዚህም ሀማስን ጨምሮ ሄዝቦላህን፣ በየመን ደግሞ ሁቲ በኢራቅ ውስጥ ታጣቂ ቡድኖችን በሶሪያም እንዲሁም ሶሪያ በሽር አልአሳድ እስከ መውረዱ እስከሚወርድበት ጊዜ ድረስ የዚህ አክሲስ ኦፍ ሬዚስታንስ ወይም የመከላከያ ዘንግ የሚለው ደጋፊ እንደነበር ይነገራል። ስለዚህ የምናወራ ይሆናል ማለት ነው። በእስራኤል በኩል ደግሞ የመከላከያ ስትራቴጂ አውጥታለች አዲስ የመከላከያ ስትራቴጂ አውጥታለች። ይህ ምንድን ነው? በጥራት መከላከል የሚል ቴክኖሎጂን መሰረት ያደረገ በጥራት መከላከል የሚል ይህን ተከትሎ ደግሞ የራሱን የቻለ ተልእኮ ወይም ኦፕሬሽን ብላ ኦፕሬሽን ራይዚንግ ላይን በሚል ኢራን ላይ የፈጸመችው ተልእኮ ወይ የፈጸመችው ጥቃት የሚያካትት እሱን በተመለከተ ደግሞ እናያለን ማለት ነው። ስለዚህ እነዚህ በሁለት ጫፍ ላይ ያሉ ሀገራት በሁለት ጫፍ በኩል ከነሱ ጀርባ ያሉት በሪዮት አለም ሀሳብ በጉልበት የሚለያዩ ጽንፍ የሆኑ ሀገራትን በማሰባሰብ ለነገ ለዓለማችን ወይም ለሰው ልጅ ታሪክ ውስጥ ምን አይነት ጥቁር ጠባሳ ይዘው ሊመጡ ይችላሉ የሚለውን ነገር ነው የምናየው ማለት ነው። ስለዚህ ሀሳባችንን ጠቅለል አድርገን በሶስት ወይም በአራት ከፍለን እንየው። የመጀመሪያው መካከለኛው ምስራቅን በተለይ እስራኤልን በልዩነት ስናይ ዲሞግራፊ የህዝብ ስብጥሩ ምን ይመስላል? ከሃይማኖት አንጻር፣ ከሶሻል ስትራታው አንጻር ወይ ማህበረሰባዊ ስብጥር አንጻር ምን ይመስላል እስራኤል ውስጥ ያለው ነገር። ምክንያቱም እስራኤል ስትባል ሁሉም ክርስቲያን የሚመስላቸው ክርስቲያኖች አሉ። እስራኤል ስትባል ጸረ ሙስሊም ወይም አረብ የማይኖርባት ሀገር የሚመስላቸው አሉ። ወይም የእስራኤል ስም ሲነሳ ራሷን ክርስቲያን አድርጋ ለክርስቲያን ዘብ የቆመች አድርገው የሚቆጥሩ ደግሞ ብዙዎች አሉ። ግን እስራኤል ውስጥ እነማን ናቸው ያሉት እስራኤል ሲባልስ እነማን እየጠቀስን ነው የሚለውን ነገር ግን ይሄ ማህበረሰባዊ ስብጥሩን ለማየት ያህል የእስራኤል ስታቲክስ ብሮ ያወጣውን መረጃ መነሻ በማድረግ ስናይ በ2025 ነው የወጣው ሜይ 2025 ላይ የእስራኤል አጠቃላይ የህዝብ ብሳት 10 ሚሊዮን 94 ሺ ነው ይላል 10 ሚሊዮን 94 ሺ ይህ ደግሞ 12 እጥፍ ጭማሪ አሳይቷል 1948 ላይ እስራኤል ስትመሰረት በነበረው የህዝብ ቁጥር 12 እጥፍ ጨምሯል ይላል። በሜይ 2025 የወጣው መረጃ ማለት ነው። እስከ 2004 የነፃነት በእነሱ የነፃነት ቀን ብለው በሚያከብሩበት እስከ 2024 ድረስ ደግሞ የእስራኤል አጠቃላይ የህዝብ ብዛት 135ሺህ እድገት አሳይቷል ማለት ነው። 135ሺህ ወይም በአ ሲለቀ ወይ ፐርሰንት ስናስቀምጠው አንድ ነጥብ አራት ፐርሰንት ጭማሪ አሳይቷል ማለት ነው። በ2024 በዛው በአንድ ነጥብ ሁለት ፐርሰንት ከ2023 ተጨማሪ እድገት አሳይቷል ማለት ነው። የእስራኤል ህዝብ ብዛት ማለት ነው። ከእነዚህ ውስጥ 76.6 ፐርሰንቱን የሚይዙት አይሁዶች ናቸው። 76.6 ፐርሰንቱን የሚይዙት ያ ማለት 7ሚሊዮን 732ሺን ማለት ነው። ከዛ ቀጥሎ ያሉት ደግሞ 20.9 ፐርሰንቱን የሚይዙት አረቦች ናቸው። ያ ማለት ወደ ቁጥር ስናመጣው 2ሚሊዮን 114ሺ ማለት ነው። ሌሎቹ ደግሞ ከነዚህ ውጭ ያሉት ነን አረብ ወይም አረብ ያልሆኑ ህዝቦች አሉ። ባሃይ የባሃይ እምነት ተከታዮች አሉ። ሳምራውያን የሚባሉ አሉ። በሃይማኖት እንኳን ስናየው በሃይማኖት ተቋማት ወይም በእምነት ተቋማት እንኳን ስናየው እነዚህ የሰቨንዴ አድቬንቲስት ወይም ሜሳኒክ ጆዌሽ የሚባሉት አሉ። የጂሆቫ ቤትነሶች አሉ። ከሶቪየት ሁኔት ተሰደው የመጡ አሉ እንዲሁም ክርስቲያን ኦርቶዶክስ ክርስቲያኖች ደግሞ አሉ ማለት ነው። ይህም አጠቃላይ የህዝብ ስብጥሩን ካለው መልካዓ ምድራዊ አቀማመጥ ጋር ስናይ 461 ሰው በአንድ ስኬር ኪሎ ሜትር ውስጥ ይኖራል ማለት ነው። እስራኤል ውስጥ የቴሊያቪቭን ወይም የእስራኤል ዋና ከተማ አሁን እስራኤል በዋና ከተማነት የምጠቀምበትን ከተማ ራሱ ቴላቪቭን ነጥለን ብናይ አጠቃላይ የህዝብ ብዛት እድገቷ በ1.8 ፐርሰንት እድገት አሳይቷል ማለት ነው በ2023። በሪሊጂየስ ዲሞግራፊውን ስናየው 74 ፐርሰንት የሚሆኑት አይሁዶች ናቸው። 21 ፐርሰንት የሚሆኑት ሙስሊሞች ናቸው። 5 ፐርሰንት የሚሆኑት ክርስቲያን አረቦች ናቸው። ሌሎቹ ከዛ 2 ፐርሰንት የሚሆኑ ደግሞ ነን አረብ ክርስቲያን የሆኑ ናቸው ማለት ነው። ድሩዝ የሚባል ደግሞ 1.6 ፐርሰንት የሚጠጉት ደግሞ ድሩዝ የሚባሉ አሉ ማለት ነው። ይሄ እንግዲህ እስራኤልን ስናያት ከሩቅ ሆነን እንደ ሩቅ ተመልካች ስንገነዘባት እስራኤል የማን ሀገር ነች ለሚለው አንድ ማሳያ ነው ማለት ነው። በኋላ ላይ የምናያቸው መግቢያችን ላይ ካየናቸው የሃይማኖታዊ ነው ሃይማኖታዊ አይደለም የአሁኑ ጦርነት ፖለቲካዊ ነው ሃይማኖታዊ ነው ለሚለው ክርክር አንድ ግብአት ይሆነናል ማለት ነው። ስለዚህ የእስራኤል እስራኤል የክርስቲያን ሀገር አይደለችም። እስራኤል የአይሁድ ሀገር ነች። ሰባ ሶስት ፐርሰንት ወይም ሰባ አራት ፐርሰንት የሚጠጋው አይሁድ ነው። በቴል አቪቭ ራሱ ስንሄድ ማለት ነው። ቴል አቪቭ ምስራቃዊ ክፍሉን የሚይዙት አረቦች፣ እስራኤላውያን አይሁዶች ናቸው። ስለዚህ እስራኤል ክርስቲያን ሀገር ነች፣ አይደለችም? እስራኤል ይህንን ጦርነት የጀመረችው ሃይማኖታዊ ነው፣ አይደለም? ስለዚህ ምን በምን መልኩ ነው የተነሳው? በመካከለኛው ምስራቅ ውስጥ ያላት እይታ ምን ይመስላል? የምታደርገው እያንዳንዷ እንቅስቃሴ ከምን የመነጨ ነው ቢል፣ ፖለቲካል ዛዮንስት ወይም ፖለቲካዊ ጽዮናውያን የሚያራምዱት እርምጃ ነው ማለት ነው፣ የሚሄዱት እንቅስቃሴ ነው ማለት ነው። ይሄ ምንድን ነው? ምዕራቡንም ምስራቁንም ከመቆጣጠር ይጀምራል። ምዕራቡን እንዴት ተቆጣጠሩ ቢሉ አይፓክ የሚባል የአይሁዳውያን በአይሁዳውያን የተመሰረተ የሎቢ ድርጅት አለ አሜሪካ ውስጥ። ግዙፍ ነው። ትላልቅ ባለሀብቶች አሉበት፣ የሆሊውድ ባለሙያዎች አሉበት፣ እንዲሁም አርቲስቶች ማለት አርቲስቶች አሉበት የተለያዩ የቢዝነስ ኦሊጋርከስ ወይም ጉምቱ የቢዝነስ ሰዎች የሚባሉ አሉበት አይሁዳውያን ማለት ነው። ይህ ድርጅት ተጽዕኖ ፈጣሪ ነው አሜሪካ ውስጥ። የአሜሪካን የፖለቲካ ሁኔታ ሼፕ የሚያደርገው ከጀርባ ሆኖ የሚያዘው የሚዘውረው ይህ ድርጅት ነው። እንደውም ትራምፕ በመጀመሪያው የፕሬዚደንትነት ዘመናቸው ጊዜ የምርጫ ቅስቀሳ በሚያደርጉበት ሰዓት በግዙፍ ስቴዲየም ውስጥ በዚህ ድርጅት ስብሰባ ላይ ተገኝተው ያደረጉት ንግግር ነበር። በተለይ እስራኤልን በተመለከተ ማለት ነው ቃል የገቡት ቃል እስከ መግባት ድረስ የደረሱበት ማለት ይህም፣ ኢየሩሳሌምን የእስራኤል ዋና ከተማ አደርጋለሁ የሚል ማለት ኢየሩሳሌምን የእስራኤል ዋና ከተማ አደርጋለሁ። የእስራኤል ዋና ከተማ ማነች? ቴላቪቭ ነች። ግን ኢየሩሳሌም በታሪክ እስራኤላውያን ተወስዳብናለች ተብሎ ከሚያስቡት ተዘርፈና ወይም መሬታችን ተወስዷል ብሎ ከሚያስቡት ከተሞች አንደኛዋ ኢየሩሳሌም ነች። ስለዚህ ኢየሩሳሌምን የእስራኤል ዋና ከተማ አደርጋለሁ ብለው በዚህ ድርጅታዊ ስብሰባ ይሄ ትልቅ ድርጅት የአይሁዳውያን ድርጅት ስብሰባ ላይ ቃል ገብተው ነበር። ልክ ፕሬዚዳንታዊ ምርጫውን አልፈው ፕሬዚዳንት እንደሆኑ ወይም ፕሬዚዳንት በሆኑ ማግስት ወይም ፕሬዚዳንት አሸናፊ የሆኑ በወጡ ማግስት ይህንን ቃል ኪዳናቸውን ለመጠበቅ የአሜሪካንን ኤምባሲ ከቴላቪቭ ወደ ኢየሩሳሌም አዙረውት ነበር ማለት ነው። ይህ የሚያሳየው አንድምታ እስራኤላውያን በምዕራባውያን ሀገራት ውስጥ አውሮፓ ህብረት በሉት በአሜሪካ በሉት በካናዳ በሉት በነዚህ ውስጥ የራሳቸው ረጅም የሆነ እጅ አለ ማለት ነው። መጀመሪያ ከሆሎኮስት ማለት ወይም ከጀርመን ናዚ ካደረሰባቸው ዘ ማጥፋት ወንጀል ወይም ጭፍጨፋ በኋላ እራሳቸውን እንደ አዲስ በ1948 ሲያደራጁ የወሰኑት የሰሩት ስራ አንደኛ የደህንነት ተቋሙን ማጠናከር፣ ሁለተኛ ደግሞ በዓለም አቀፋዊ መድረኮች ወይም በዓለም አቀፋዊ ትላልቅ ድርጅቶች ውስጥ የራሳቸው ውክልና እንዲኖራቸው ማድረግ፣ የዓለምን ፖለቲካ ወይም ሪዮተ ዓለም ከጀርባ ሆኖ መቆጣጠር መቻል። እነዚህ ትልቁ ስራዎቻቸው ናቸው። ይህም ማሳያ አንደኛ የምዕራባውያንም በተናጥል ደግሞ የአሜሪካን ፖለቲካ ከጀርባ ሆኖ የሚዘውሩት እነሱ መሆናቸውን ነው። ትራምፕ የሚወስኑት እያንዳንድ ውሳኔ ከጀርባ የሎቢ ድርጅት አለው። ይህ ሎቢ ድርጅት አይፓክ የሚባለው የአይሁድ ወይም የምዕራባውያን ድርጅት ነው ማለት ነው። ስለዚህ ምዕራቡን ዓለም በደንብ ይዘውታል፣ ማለት በደንብ ይዘውታል። የምስራቁንም ቢሆን በተለይ በሶቪየት ዩኒየን ወይም በሶቪየት ህብረት ወቅት የኮሚኒዝም የሚባል ርዕዮተ ዓለም መመስረት የደረሱት እነ ካርል ማርክስ በዘረ ሐረጋቸው ትውልዳቸው ጀርመናዊ ቢሆንም በዘረ ሐረጋቸው ግን አይሁዳዊ መሆናቸውን ማስታወስ አለበት። ስለዚህ በዛን ወቅትም ይሄንን የዓለምን ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ነገሮች መቆጣጠር የሚለውን ጽንሰ ሀሳብ ተግባራዊ ሲያደርጉ በሁለቱም ጽንፍ ያሉ ወይም በሁለቱ ማዕዘን ያሉ ሀያላን አገራትም ወይም ርዕዮተ ዓለሞችን በመቆጣጠር ጭምር ነው ማለት ነው። አሁን እስራኤል ለምታደርጋቸው ነገሮች ይህ አዎንታዊ ተጽዕኖ አድርጓል። በዓለም አቀፍ ደረጃ ካሉ የደህንነት ተቋማት በቁንጮ ወይም በአንደኛነት የሚጠቀስ የስለላ ተቋም ነው ሞሳድ። የተለያዩ ኦፕሬሽኖችንን በውጤታማነት በመፈጸም የሚታወቅ ነው ሞሳድ ማለት ነው። ስለዚህ ትልቁ ስራዋ የእስራኤል ይሄ ነው ማለት። እስራኤል ውስጥ ግን አረቦች አሉ። እስራኤል ስንል አይሁዶች ብቻ አይደሉም፣ አረቦችም አሉ አረቦችም አሉ። እሱን ከልብ ማለት ይጠበቅብናል ማለት ነው። ሌላው ኢራን በኢራን በኩል ያለውን ደግሞ ስናይ፣ ወይም የአረቡ ዓለምን ስናይ ሶስት መላምቶችን ማስቀመጥ እንችላለን። የመጀመሪያው በተለይ የአረቡን ዓለም ስንቃኝ ደግሞ ኢራንን ጨምሮ መካከለኛውን ምስራቅ ከእስራኤል በተቃራን የቆሙትን ሀገራት ወቅታዊ ሁኔታ ፖዚሽን ወይም ያሉበትን የሮዮት ዓለም ልክ ወይም የመንግስታዊ አወቃቀር ስናይ ደግሞ ዚግሙንት ባውማን የሚባል ሰው የጻፈው አንድ መጽሐፍ አለ። ይህ መጽሐፍ አስኳል ሀሳቡ ምንድን ነው? ሊኩዊድ ሞደርኒቲ ይላል። ይሄ ደግሞ ሶሻል፣ ፖለቲካል፣ ኢኮኖሚክ ግንኙነቶችን ነው። እነዚህ ሶሻል ወይም እነዚህ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ እንቅስቃሴዎች ልክ እስራኤል እንደምጠቅሰው ማለት ነው ቋሚም ወዳጅ ቋሚም ጠላት የለም እንደሚለው ፍሉድ የሆነ ቋሚ ያልሆነ ተለዋዋጭ የፖለቲካ ግንኙነት ወይም ሪሌሽንሽፕ መፍጠር መሰረት ያደረገ ነው። የመካከለኛው ምስራቅ ከእስራኤል ውጭ ያሉ ሀገራት ወይም የአረብ ሀገራት ፖለቲካዊ እንቅስቃሴ፣ ሶሻል እንቅስቃሴ፣ ኢኮኖሚያዊ እንቅስቃሴ ሊኩድ ሞደርኒቲ ነው የሚል ሀሳብ አንስቷል። ይሄ ሊኩድ ሞደርኒቲን ስፔሲፊካሊ ወይም በተለይ በልዩነት ስናመጣው ደግሞ ምንድን ነው ሊኩድ ሞደርኒቲ ማለት? ወደ ፖለቲካው ሲመጣ ሊኩዊድ አሊያንስ የሚባል ፅንሰ ሀሳብን ይዞ ይመጣል። ሊኩዊድ አሊያንስ ማለት ቅድም እንዳልነው ልክ ወተር ፕሪንሲፕል ውሃ በወንዝ ላይ ሲሄድ አለት ቢያጋጥመው አለቱ ጋር ተጋይጦ እንደማይቆመው ሁሉ ያን ውሃ አለቱን አልፎት እንደሚሄደው ሁሉ እነዚህም ሀገራት ናሽናል ኢንተረስታቸውን በሚጠብቅላቸውና የራሳቸውን የሴኩሪቲ ትሪት ወይም የደህንነት ስጋት የሚቀርፍልናል ይቀርፍልናል ብለው ወዳሰቡት ነገር ተለዋዋጭ የመሆን ግንኙነት መፈጸም ማለት ነው፣ ሊኩዊድ አሊያንስ የሚባለው አብዛኞቹ በመካከለኛው ምስራቅ ውስጥ የምንጠቅሳቸው አረብ ሀገራት በዚህ ግንኙነት ውስጥ ይገኛሉ ማለት ነው። ይህ የጋራ የሆነ አቋም እንዳይኖራቸው አድርጓል ይላል ዛግሙድ ቡዋማን ማለት ነው። የጋራው አቋም ወጥ የሆነ አቋም እንዳይኖራቸው አድርጓል። አንደኛ የዩናይትድ አረብ ኤምሬትና የሳውዲ አረቢያን ግንኙነት ማየት ነው ይላል። የሳውዲ አረቢያና የዩናይትድ አረብ ኤምሬት ግንኙነት በጂሲሲ ማለት ገልፍ ካንትሪስ ኮኦፕሬሽን በሚባለው ማህበር ውስጥ ትልቅ ሚና እየተጫወቱ ቢሆንም ወይም በአረብ ሊግ ውስጥ የራሳቸው ሚና እየተጫወቱ ቢሆንም እነዚህ ሀገራት ናሽናል ኢንተረስታቸው ወይም አሁናዊ የደህንነት ስጋታቸውን ለመቅረፍ ሲባል አሊያንስ ሊኩዊድ አሊያንስ ፈጥሯል ይላል ሊኩዊድ አሊያንስ ፈጥሯል በምን በማን ላይ ነው አሊያንስ የፈጠሩት ቢሉ በቱርክና በኦማን በሚመራው ሙስሊም ብራዘር ሁድ በሚባለው እስልምና ዘውግ የሚያቀነቅን ቡድን ላይ ያንን እንቅስቃሴ ለመግታት ሲሉ እነዚህ ሁለቱ ሀገራት አሊያንስ ፈጥረዋል። ይሄንን ደግሞ ከምን አንጻር ነው የምናየው ሲል ደግሞ አንደኛ ሪያሊስት ቴዎሪ የሚባላል። ሪያሊስት ቴሪ ምንድነው? ናሽናል ኢንተረስት ወይም ስትራቴጂክ አሊያንስ የሚባላል። ስትራቴጂክ አሊያንስ ማ ስልታዊ አሊያንስ በርዕዮተ ዓለም በአይዲዮሎጂ ለምሳሌ ቻይና ሰሜን ኮሪያ ያላቸው ግንኙነት ማለት ነው ለምሳሌ ራሽያ ወይም ቻይና ያላቸው ግንኙነት ያመለክታል ይሄ ሪያሊስት ቲዮሪ የሚባለው ማለት ሁለተኛው ደግሞ ኮንስትራክቲቭ ቲዮሪ የሚባለው ኮንስትራክቲቭ ቲዮሪ ከአይዲዮሎጂ ወይም ከሪዮት አለም ይልቅ ወደ አይደንቲቲ ይመጣል ወደ ማንነት ይመጣል ወደ ማንነት ፓን አረቢዝም ፓን አፍሪካኒዝም ፓን ምናምን የምንላቸው ነገሮች የማንነት ተኮር የሆኑ ሪዮታሊም ወይም የሆኑ ግንኙነቶች በዚህ ቲዎሪ ውስጥ የሚካተቱ ናቸው ማለት ነው። የኮንስትራክቲቭ ቲዎሪ የሚባለው ማለት ነው። በዚህ ውስጥ ሀማስን እናያለን። በዚህ ውስጥ ሂዝቦላን እናያለን። በዚህ ውስጥ ሌሎች የኢራቅ ውስጥ የሚንቀሳቀሱ ሚሊሻ ቡድኖችን እናያለን። በዚህ ውስጥ የበሽር አልአሳድን መንግስት እናያለን። በዚህ ውስጥ የኢራቅ የሳዳም ሁሴንን መንግስት እናያለን። በዚህ ውስጥ ኢራንን እናያለን። በዚህ ውስጥ ሁሉንም አረብ ሀገራት እናያለን። ኢራን በደንብ ይሄንን ማኒፕሌት በማድረግ ትታወቃለች። እነሱ ቅድም ዩናይትድ አረብ ኤምሬት እና ሳውዲ አረቢያ ስንል ያነሳናቸው ናቸው ሀሳቦች ግንኙነታቸውን የፈጠሩበት ትብብር የፈጠሩበት የሙስሊም ብራዘር ሁድ የሚባለውን ስጋት ስላለባቸው በቀጠናው ይሄ ፖለቲካል ኢስላሚክ የሚሆን እንቅስቃሴ እየሰፋ መምጣቱ ለነሱ እንደ ስጋት ስለታያቸው ይሄንን ለመቅረፍ በየመን ላይ ጦርነት አድርገዋል የመን ላይ ከሁቲዎች ጋር በቱርክ ላይ በኦማን ላይ በኩዌት ጋር የነበረውን ግንኙነት እናውቃለን ማለት ስለዚህ ይህ ሊኩድ አሊያንስ ይባላል ሊኩድ አሊያንስ ሁለተኛ ደግሞ ቱርክና ኦማን ወይም ቱርክና ኩዌት ያላቸው ግንኙነት ማለት ነው። ትብብር በተለይ ሙስሊም ብራዘር ሁድ የሚባለውን እስልምና ዘውግ ያለውን ቡድን ከመደገፍ አንጻር ኩዌትና ቱርክ ደግሞ የራሳቸውን ህብረት ፈጥረዋል ማለት እነዚህ አራቱም ሀገራት የአረብ ሊግ ሀገራት ናቸው። እነዚህ ሀገራት ካላቸው ኢንተረስትና ስጋት አንጻር ወይም ከሚከተሉ ኢኮኖሚክ የኢኮኖሚያዊ ሪዮተ ዓለም ከማህበረሰባዊ ስብጥርና አወቃቀር አንጻር አንድ መሆን ስጋት ስላለባቸው ፓን አረቢዝም የሚለውን ሀሳብ ቢወዱትም አተገባበሩ ላይ ስጋት ስላላቸው በተለይ እነዚሁን የጠቀስናቸው የርዕዮተ ዓለም ግጭቶች ስለሚኖሩ ልዩነት ስላላቸው ይሄንን ፓን አረቢዝም ወይም አረብ ሊግን ወደ አንድ አምቶ አንድ ቁመና ኖሮት በተለይ እንደ እስራኤል አይነት የጋራ ጠላቶቻቸውን ማስወገድ የሚችሉበትን ወይም መከላከል የሚችሉበትን ሀይል አሳጥቷቸዋል የሚል ደግሞ ሀሳብ አለው ማለት ነው። ኢራን ይህንን ሁለተኛውን ኮንስትራክቲቭ ቲዎሪ መሰረት አድርጋ ልክ ጀነራል ሱሌማኒ ከመሞታቸው በፊት የተናገሩት ንግግር አለ፣ ለማስታወስ ያህል ማለት ነው። እኛ የእስራኤልን እንቅስቃሴ ለመግታት ድንበሮቻችንን ሊባኖስ ውስጥ፣ ፍልስጤም ውስጥ፣ ኢራቅ ውስጥ እና የመን ውስጥ አድርገናል እንደዛ ነው የምንከላከለው የሚል ሐሳብ አንስቷል። ይህን ሐሳብ ጠቅለል ሳያደርጉት ምንድን ነው አክሲስ ኦፍ ሬዚስታንስ የሚል ስያሜ ሰጥቶታል። ወይም በእነሱ ቋንቋ የእሳት ቀለበት እስራኤልን ቀለበት ውስጥ ከቶ የማስጨነቅ የማጥፋት አላማን የያዘ እንቅስቃሴ ኢራን ስትተገብር ነበር ማለት ነው። ከዚህም ሊባኖስ ውስጥ በተለይ ከሊባኖስ የእርስ በርስ ጦርነት በኋላ ነው ሂዝቦላ እንዲመሰረት የተደረገው ሂዝቦላ እንዲመሰረት የተደረገው። ሁቲም የተመሰረተው ከየመን እርስ በርስ ግጭት በኋላ ወይም የየመን መንግስት መዳከምና መውረቅ፣ መፍረስ በኋላ ሁቲዎች አንሰራርተው እንዲወጡ ከሳኡዲ አረቢያ የምትደግፋቸው ኃይሎች በመንግስትነት ቢቆይም ያንን በማዳከምና ያንን የመን ውስጥ ያላቸውን ኃይል ጉልበት በመቀነስ ወደ ሁቲዎች የበላይ አገዛዝነት እንዲቀየር ያደረጉት ራሳቸው ኢራኖች ናቸው ማለት ነው። ኢራንን በሚሳኤሎች በድሮኖች ድጋፍ በማድረግ በማሰልጠን ትታወቃለች ማለት ነው። ኢራቅ ውስጥም ሚሊሻ ቡድኖችን በማደራጀት ሶሪያ፣ ባሽር አልአሳድ እስከሚፈርስበት ድረስ የዚህ አክሲስ ኦፍ ሬዚስታንስ የሚባለው ኃይል ደጋፊም ነበር ማለት ነው። እንግዲህ ኢራን እስራኤል ካርታ ላይ እንድጠፋ ትፈልጋለች። አንደኛው ተልዕኮዋ ደግሞ በኒውክሌር እራስን መቻል በኒውክሌር ራስን መቻል ማለት ነው። ኢራን ኒውክሌር መታጠቋ የሚጠቅማት አንደኛ እንደ እስራኤል ያሉ ታሪካዊ ጠላት ተብሎ የተፈረጁ አካላትን ለማስወገድ ወይም ለመከላከል፣ ምዕራባውያንን ለመቋቋምና ለመከላከል፣ በተለይ የአሜሪካን ጣልቃ ገብነት ማለት ነው። እሱን ለመከላከል የኒውክሌር ፓወሯን ትፈልገዋለች። ለዚህ ነው የኒውክሌር ፕሮግራም ውስጥ ወደ መግባት የሄደችው ማለት ነው። እስራኤል ደግሞ ይህ የኒውክሌር ፕሮግራም ቀጥታ የእሷ ቀጥተኛ ስጋት ስለሆነ እንዲተገበር አትፈልግም። ይህ ራይዚንግ ላይን የሚባለው ተልእኮ ይህን የኒውክሌር ፕሮግራም ማዳከምና ወደ ኋላ አንደኛ ማጥፋት ካልተቻለ ደግሞ ማዳከምና ወደኋላ ወደ ዜሮ መመለስ፣ ኢራንን ወደኋላ ወደኋላ መመለስ የሚል ጽንሰ ሐሳብን ይዘው ነው ያነሱት፣ የተንቀሳቀሱት ማለት። በዚህም ትልቁ መሳሪያቸው የሆነው ምንድን ነው? የስለላና የመረጃ ተቋሞቻቸው ናቸው። ሞሳድ ትልቁን ስራ ጨርሶ ነው እስራኤል ወደ ተልእኮ እንድትገባ ያደረገው። ኢራን ውስጥ ብዙ ሰላዮችን በመመልመል የመረጃ ሰዎችን በመልመል ጆሮ ጠቢዎችን በመመልመል ልክ በስድስት ቀን ጦርነት ውስጥ ያደርግ እንደነበረው በካይሮ ውስጥ እነ ወልፍጋንግን የመሰሉ በሶሪያ ደግሞ እነ ኤሊ ከሆንን የመሳሰሉ ሰላዮችን በመመልመል ያንን ውጤታማ እንዳደረገ ሁሉ ኢራን ውስጥ ገብቶ ያንን ተልእኮ መፈጸም የሚያስችልበትን በተለይ ራይዚንግ ላዮን የሚለውን ጽንሰ ሀሳብ ወይም ተልእኮ ለመተግበር የሚያስችለውን ነገር ወደ ተግባር ለመግባት ውጤታማነቱን ከማፋጠን አንፃር ቀድሞ ስራውን የጨረሰው ሞሳድ ነው ማለት ነው። የተለያዩ የሚሳይል እንትኖችን በማምከን የተለያዩ የድሮ መገጣጠሚያዎችን በቴራን ውስጥ በኢራን ግዛት ውስጥ በመፈብረክ በማቋቋም ጦርነቱ በኢራን ምድር ላይ እንዲሆን ያደረገው ራሱ ሞሳድ ነው ማለት። የመካከለኛው ምስራቅ ትኩሳት ለኢትዮጵያውያን ምንድን ነው? ለኢትዮጵያውያን ምንድን ነው? የኢራን አካሄድ ፖለቲካዊ እንጂ ሃይማኖታዊ አይደለም። ምክንያቱም እስራኤልን ፖለቲካሊ ለምትቃጣባት በፖለቲካዊ እስራኤል በቀጠናው የምታደርገው መስፋፋት ለመቋቋምና ለመቀነስ እስከሆነ ድረስ ሃይማኖታዊ ሳይሆን ፖለቲካዊ ነው። ሃይማኖታዊ እንዲሆን ያደረገው ምንድነው? ቅድም ኮንስትራክቲቭ ቲዎሪ እንዳልነው ይህን ሰዎች እንቅስቃሴያቸው ነው ወይም የሚያደርጉትን እንቅስቃሴ ወይም የሚያደርጉትን አደረጃጀትና ውጤታማነታቸውን ሰዎች ውስጥ ወይም ማህበረሰቡ ለማስገባት የሚያደርጉት ጥረት አንዱ አካል ነው ማለት ነው። ለምሳሌ ሐማስ የሚያደርገውን እንቅስቃሴ ወይም ድርጅታዊ አካሄዱን ህዝባዊ ለማድረግ የመረጠበት አንደኛው መንገድ አይደንቲቲ ቤዝ የሆነ ማንነት ተኮር የሆነ ሃይማኖታዊ አስመስሎ በማቅረብ ነው ማለት ነው። ይህንን ነው ኢራን ይጠቀመችው። ስለዚህ ኢራን የምትከተለው ሃይማኖታዊ መንገድ ወይም ሃይማኖታዊ ሳይሆን ፖለቲካዊ ነው የምንል ከሆነ ምክንያቱም ዩናይትድ አረብ ኤምሬት አረቦች ናቸው፣ ሳውዲ አረቢያ አረብ ነች፣ የመን አረብ ሌሎችም ሀገራት በተለይ ኢራን የማይደግፉ ሀገራት አሉ። እነሱም አረቦች ናቸው፣ ሙስሊሞች ናቸው። ስለዚህ እነሱ ኢራንን መደገፍ ነበረባቸው። ጉዳዩ ፖለቲካዊ እንጂ ሃይማኖታዊ ስላልሆነ ይህውን የተፈጠረው ጎራ ተፈጥሯል ማለት ነው። አረብ ሊግ ለሁለት ተከፈለ። ጂሲሲ የሚባለው የገልፍ ኮኦፕሬሽን ገልፍ ካንትሪስ ኮኦፕሬሽን የሚባለው የባህረ ስላጤ ሀገራት ትብብር ለሁለት እንዲከፈል ሆነ። ስለዚህ እነዚህ ሃይማኖታዊ ሳይሆን ፖለቲካዊ ሀሳብ ያለው ነው ማለት ነው። እንደ ኢትዮጵያ ግን የሚመለከተን ነገር አለ። እንደ ኢትዮጵያ ኢትዮጵያ ናሽናል ኢንትረስቷን መሰረት አድርጋ እንድትሰራ ወይም እንዳትሰራ የሚከለክላት ነገር በዛ ቅጥች ከመካከለኛው ምስራቅ የሚመጣ አሉታዊ ተፅዕኖ ካለ እንደ ኢትዮጵያ እንደ ሀገር ይመለከተናል። ለምሳሌ ኢራን ጅቡቲን የምታጠቃ ከሆነ የኢትዮጵያ ኢምፖርት ኤክስፖርት ጅቡቲ የምትመታና የአፍንጫዋ እስትንፋሷ የሚዘጋ ከሆነ ኢትዮጵያ እንደ ኢትዮጵያ ይመለከታታል ማለት ነው። ኢትዮጵያ እንደ ኢትዮጵያ ይመለከታታል፣ እንደ ሀገር ሀገርን ይዘን ነው። እስራኤላውያን ለእስራኤል ነው የሚወግኑት፣ ኢራናውያን ለኢራን ነው የሚወግኑት፣ ኢትዮጵያውያንም ለኢትዮጵያውያን ነው መወገን ያለባቸው። ማለት በማህበራዊ ሚዲያ ያለው ግጭት ቅድም መግቢያችን ላይ አሁንም የምናያቸው ነገሮች መነሻ ሀሳባቸው ሃይማኖታዊ ለማስመሰል የሚደረጉ ጥረቶች አሉ። ግን ሃይማኖታዊ ሳይሆን ፖለቲካዊ ይዘት ያላቸው ናቸው ማለት እንችላለን ማለት ነው። ቸሪ ቆዩ።